እንደው አመት ነው የሚያስቀው፣ የሰው ነገር ማለት ነው። አመት ነው የሚያስቀው የእናንተ ነገር፣ ወዳይ ስቁ አለ ሄሉ። እንደዚህ የምትሆነው እንዳልክ ስለመጣ ነው አሉ። ለካ ሄሉን አታቋትም፣ አንዳንዶች ማለት ነው። የምር ሄሉንም አታቋትም እንደው ዝም ብላችሁ ነው ሄሉ የልዩስቱ ላይ የከረማችሁት ማለት ነው? ወይኔ ኔ ፈጣሪ! ደግሞ ፎቷን አዝላችሁ እየዞራችሁ እንዲህ መናገራችሁ ወደ አይስቋል አገሬ ሰው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 ዛሬ በጣም ፍርፍር ክትክትክትክት እንደ የኮረኮሩኝ ያህል የሚያንከተክተኝ ነገር ነው ወደ እናንተ ይዤላችሁ የመጣሁት። ሁለት ነገር አንደኛ፣ አንቺ ያብን ስለምትጠዩ ነው እንዲህ እምትሆኝው። ሁለተኛ፣ ሄሉ እንደዚህ እየሆነች ያለችው እንዳልክ ስለመጣ ነው። ሶስተኛ፣ ሄሉ እየተከተለች ያለችው የልዑልን ሀሳብ እንጂ የራሷን ሀሳብ አይደለም። ሄሉ አሁን ላይ በሰው ነው እየተመራች ያለችው። ፐ ምን አይነት ጭንቅላት ነው ያላችሁ? እናታችሁ ስማርት የሆነ ጭንቅላት ለሶስቱም ግን እኔ እህታችሁ እጥር ምጥን ያለች መልስ አለች ማለት ነው። ሳላ በዛ ሳላ እንዘላዘል ግን እናንተ ላይክ አድርጎ ከተመቻችሁ፣ ካልተመቻችሁ ደግሞ ዲስላይክ ችግር የለብኝም እኔ ብቻ ከሁለት አንዱ እንዳትዘሉት ለማለት ያክል ነው። እና ከሄሉ ልጀምር። እንዳልክ ስለመጣ ነው እንዲምትሆነው ላላችሁኝ፣ እንዳልክ እኮ እየመጣው ከጸቡ በኋላ ነው። ጋይስ ምን እየሆናችሁ ነው እንዴ? ጸቡ እኮ እንዳልክ መጥቶ ማልቀስ ሲጀምር ወይ ማዘን ሲጀምር እኮ አይደለም የሄሉና የያብ ጸብ የጀመረው ከሱ ሶስት አራት ቀን በፊት ቀድሞ ነው ኦኬ ስለዚህ እንዳልክ ሰበብ ሊሆን አይችልም ሄሉ በህይወቷ ላይ የምትወስነው ነገር ምንጊዜም በአይኗ የምታየውን ነገር ነው የምታምነው ግን አታቋትም የምር አታቋትም ተገረምኩኝ እኔ በጣም ማለት ነው አንድም ቀን የሰዎች ውሳኔ ሰበብ ሆኗት ሊሆን ይችላል እንጂ የሰዎች ነገር እሷን ለውሳኔ ያብቅቷ አያውቅም። ልክ አሁን ልዑልን ሰበብ እንዳረገ ለምሳሌ፣ መጀመሪያ ጊዜ ልዑል መጥቶ ለእሷ በአፈ ታሪክ ባወራላት ሰዓት በአንድ ሰከንድ ውስጥ ነው ከህይወት ያስወጣቸው። አይታችኋል አይደለ? ከዚህ በኋላ በህይወቴ ጣልቃ እንድትገባ አልፈልግም፣ ከኔና ከያብ ህይወት ውጣ፣ ወንድምነትንም ጓደኝነትንም አልፈልግም ብላ ነበር ያስወጣቸው። እንደዛ እየጮህንባት እንኳን አዳም ጪው እያልናት እንኳን ጥቂትን ብንሆን ማለት ነው። ኦኬ ከዛ በኋላ ግን ልዑል ጥግ ድረስ መሄድ ስለነበረበት ያን ነገር በአይኗ በብረቱ አሳያት። ያየች ሰዓት በራሷ መመራት ጀመረች። መጀመሪያም በራሷ ነበር የተመራችው፣ በኋላም በራሷ ነበር የተመራችው። ሰው ሲገናኝ ሰው ሰበብ ሊሆን ይችላል እንጂ ህይወት ሊሆን አይችልም። ለምሳሌ እኔ ወይም ደግሞ ቆይ ምሳሌ እነሱ ነው ላድርግላችሁ ያብና ሄሉ በሆነ አጋጣሚ ተገናኙ ልበላችሁ መቼም ሰው በአጋጣሚ ሆኖ ለሚገናኙ ምሳሌ ሊያዘላችሁ ሰርግ ቤት ተገናኙ ልበላችሁ ተዋወቁ ያስተዋወቀቻቸው አንድ ወጣት ልትሆን ይችላል ወይ አንድ ወጣት ሊሆን ይችላል ምሳሌ ነው የምጠቅስላችሁ አይደለ ከዛ በኋላ ግን ፍቅረኛ ምሁ ልታረጋቸው አችልም ያች ልጅ ተረቱ ምን ይላል ፈረስ ያደርሳል እንጂ አይዋጋም የሚለውን ነገር እዚህ ጋር ታስገቡታላችሁ ማለት ነው ሰበብ ነው የሆነችው ያች ልጅ እንጂ ለፍቅራቸው መጀመሪያ ሰበብ እንጂ ልትሆን የምችለው ፍቅራቸውን ፍቅር እንዲይዛቸው ልታደርግ አትችልም። ሁለቱ ጋር ያለ ነገር ብቻ ነው ያብም ልዑልም ያብን ያደረገው እንደዛ ነው። ልዑል ላይ አሁን ትኩረታችሁን ብታደርጉም በነገራችን ላይ መጨረሻ ላይ ልዑል ራሱ ከዚህ ሕዝብ ጋራ ከዚህ ሕዝብ ጋራ ይሄ ሕዝብ እንዲወደው የሚደረግበት ነገር እንዲደረግ እፈልጋለሁ እኔ በበኩሌ፣ ምክንያቱም አሁን ላይ እየተደረገ ያለው ነገር ሙሉ በሙሉ ልዑል ላይ ነው። ጫ ነው። ገባችሁ? አሁን ደግሞ ወደ ሄሉም ዞራችሁ ማለት ነው። እዛ የምትመራ እዛ ጭራሽ እንዳልክ ስለመጣ ነው አላችሁ። በስመ አብ፣ ጌታዬ፣ ሰው ለካ እንደዚህ ይቀይራል። እናንተ ሰው ለካ እንደዚህ እየወደዳችሁ ማስመሰል ይችላል። የምር በጣም ነው የሚገርሙ፣ በጣም ማለት ነው እኔ ገረመኝ። እኔ በህይወቴ ማለት ነው ኮሜንት በጣም ነው ማንበብ የምወደው ከምጽፍ ይልቅ ማንበብ ያስደስተኛል። እና ስንከለከል ነው እንደዚህ አይነት ኮሜንቱን ያየሁት ማለት ነው። ፎቶዋን አዝላችሁ ለዛውም በጣም ነው የምታሳዝኑት። ሌላው ነገር እኔ ልዑልንም ያብንም ያወኳቸው በሄሉሻ ነው ኦኬ። ልታውቁ የሚገባው ነገር ማንኛቸውም የስጋ ዘመድ አይደሉም። ማንኛቸውም በአካል አላውቃቸውም። አንድ ልታውቁት የሚገባው ነገር ማለት ነው ሁለቱንም እኩል በሄልሻ ነው ያወኳቸው። ስለዚህ እኔ ያብን የምጠላበት ምንም አይነት ምክንያት የለም። የትኛውን ርስቴን ወስዶቢ ነው? እኔ እሱን ልጠላው የምችለው እኔ ተግባሩን ነው። ተግባሩ ትክክል ስላልሆነ ነው እየተከራከርኳችሁ ያለሁት እንጂ እሱን ልጠላበት የምችልበት አንዳችም ነገር የለም። ያደረገው ነገር ትክክል አይደለም። ሲቀጥል፣ ደግሞ አሁንም ላይ ደግሞ ሄሉ እንድታምነው ከፈለገ እፊቱ አምጥቶ ከዚህ በኋላ የኔና አንቺ ነገር አብቅቷል ይበላል። ለምን በየደቂቃው ሄሉን እየጠራ ይነዛነዛል? ወይኔ ጥያቄ። እንደው እናንተ ጠብቁ፣ ልዑል ይወጣል። ኦኬ፣ ችግር የለውም። ልዑል ከዚህ በኋላ በራሱ ቻናል መልስ ይሰጣል። በቃ ከዚህ በኋላ ልዑል ውጣ ተብለሃል፣ ውጣ ውጣ። የዛን ጊዜ አንተ ታርፋለህ፣ ከስድብ ትገላገላለህ። ሄሉ የዛን ትመልሳለህ አትመልስም የሚለውን ደግሞ እናንተ ታዩታላችሁ ማለት ነው። ኦኬ ሄሉ እኳ አታፈቅረውም ማለት አይደለም ያብን ግን ደግሞ ብታፈቅረውም ስጋት እንዳለባት እያሳየች ነው ትናንትና ቪዲዮ ላይ ትምህርት ሊሆናችሁ ይገባል ሲያቅፋት ታቅፍቋል ማቀፍ ትፈልጋለች አብራ መሆን ትፈልጋለች ግን ደግሞ ስጋቷ ደግሞ ይመጣል ምክንያቱም ያገኘችው ከዛችኝ ዋጋ ስለሆነ እንዴትም ልተውልሽ አልችልም እኮ ነው ያላት ቃል በቃል አሁን እንደገና ግልብጥ ብሎ መጥቶ ሄሉ ከእሷ ጋር ነገር አብቅቷል። ባፈታሪ አይሰራም። አይኗን እያየ ቁጭ አድርጎ ያችንም ይችንም አይኗን እያየ ሄሉን ሲያቅፋት ለሄሉ ከዚህ በኋላ እኔ የአንቺ ነኝ አንቺኛዋ ከህይወት ይጎተሻል ሲላት ማየት እንፈልጋለን ነው። ጥቂቶችን ብንሆን እኛ የልዑልን ሀሳብ ምንደግፍ ሰዎች አለን አሉ። ብዙ ልጆች እውነቱ የገባቸው የተገለጠላቸው አስተዋይ ኮሜንትና ጽሑፍ የጻፉ ልጆች አሉ። ይሄ እሱ ጥፋት የለበትም፣ ሄሉ እሱ ጥፋት የለበትም። ኖ አይደለም፣ በድብን ያለ ጥፋት አለበት። ሌላው ነገር አንቺ ክርስቲያን ነሽ ብለሽኛል፣ ሰብለ እህቴ ማለት ነው። በይቅርታ ለምን አታምኝም? አምናለው በይቅርታ። እኔ ይቅርታ አታደርግለት አይደለም እያልኩ ያለሁት ግን ደግሞ ተለባብሶ አይደለም። ከዚህም በፊት በባለፈው እንደዛ ተለማምጣት ቤት ውስጥ መጥቶ ልዑልን አስወጥታለት ከህይወቷ፣ ግን በማግስቱ ምንድን ነው ያደረገው? እንደገና ሌላ ሰበብ ለመጣት ፈለገ። እሷን ያገኘሁት በዚህ በዚህ ምክንያት ያለው ዋይ፣ ሩሙ እንደገና ደግሞ አፓር ሪል ስቴት እሷ ነው ተከራይተው ነው። ምን ነው ካፌ፣ የለም ከታች ወረድ ብሎ ያገኛትም፣ ሌሽ ሩሙ የሚሄደው እሳትና ጭድ ከመቼ ወዲህ ነው አንድ ክላስ ቁጭ ብለው ሰላማዊ ነገር ሊኖር የሚችለው? እሺ እንደዛ ካላችሁ ኦኬ። ለምን ልዑል ሄሉ ቤት ሲቀመጥ አንገበገባችሁ? ሄሉ ቤት ለምን እንዴት ፍቅረኛ እያለች እንዴት ሁኔታ ታስቀምጫልሽ? አላቸዋት አይደለ? ለምን ሄሉ ፍቅረኛው እያለች እሱ ሰው ተከራየችበት፣ ብሄርጎ ድረስ የሚሆን ተከራየችበት ሪል ስቴት ምን የሚሆን ሄደ? ለምን ለምን እንትን አይላትም? እታች ጠርቶ እንደ ማንኛውም መናፈሻ አለው ግቢው፣ እንደ ማንኛውም ካፌ ያለ ቁጭ አድርጎ ካፌ ላይ ለምን ሲያወራት አላየንም? ለምን ሮማ ድረስ ሄደ? አያችሁ። ስትፈርዱ ሚዛናዊ ሆናችሁ ፍረዱ ነው የእኔ ጥያቄ፣ እንጂ ልውልን ወድጄ ያብን ጠልቼ አይደለም። ልዩነታችን ማለት ነው። እና እኔ ከያብ ምንም አይነት ጥላቻ የለብኝም። መስሎ ከታያችሁ ደግሞ ያዙት ችግር የለብኝም። እኔ መጨረሻ ላይ እውነቱ ስለምንረዳ ማለት ነው። ሲቀጥል ሄሉ እንዳልክ ስለመጣ እንዳልሆነ ማወቅ አለባችሁ። ዥዋ ዥዋ አትጫወቱ። አቋም ያለው ድጋፍ ይኖራችሁ። ሄሉ ያ መጥቶ ያ ስለሄደ የሚባል ነገር የለም። በህይወቷ ላይ ሰው ካስገባች ያ ሰው እስካለ ድረስ ሌላ ሰው ልታስገባ አችልም። እናንተም ታቋት አላችሁ። ግን አታቋትም። አሁን እንደተረዳሁት አንዳንዶች አታቋትም ለካ ውሸት ነው። ይኸው እስኪ አንተ ወንድ ኮንክ ልጅቷን አምጣና ፊት ለፊት አገናኛት እየተባለ ነው ኮሜንቱ ራሱ። ያ የሄሉ ፍራቻ ልክ ነው። መቶ ፐርሰንት እርግጠኛ የምትሆንበትን ነገር አርግላት። ትክክል ጥፋተኛ ነክ። ልዑልን ማስደብደብክ ነው። እሷ አልቆረጠችም ነበር። ልዑል ላይ የሰራከው ጥፋት ነው ያስቆጣት። በትክክል አው በትክክል ዛሬ ላይ ይሄንን ያደረገ ነገ ላይ ምን ሊያደርግ ይችላል? የሚነገር ነገር እኮ እቺ ልጅ ጥያቄ ያቀርብባታል። ጥፋትን በጥፋት ላይ በጉልበት ሳይሆን ማሰብ ያለብህ በጭንቅላት ነው። ያ በቃ ጭንቅላትን ነው ማሰራት ያለብህ። እንዴት አድርጌ ነው ፍቅሬ ማዳን የምችለው የሚለው አይነት ስራ መስራት ያለበት እሱን። በጉልበት የሚሆን ነገር የለም ለዛውም በዚህ ዘመን ማለት ነው። ይሄ ልጅ ጉረኛ ነው። ጉረኛ ነገር ነው። ሴት እህቶቻችን በራሳችን መወሰን ያለብን ነገር በራሳችን መወሰን አለብን። ልጅቷን አስፈራርታት ቢሆን ለእሷ ያልተመለሰ ለእኔ ለሄሉ ይመለሳል ማለት ይከብዳል። ነገ በእኔ ነው ና። በትንሽ ያልታመነ በብዙ አይታመንም። ወደፊት ትዳር አለኩ። ቀልድ ነው የያዛችሁት። ሲጀመር ፍጥንጥን ያላችሁበት አልገባኝም። ሲያዩት ያላማረ ሲበሉት ያቅራል። በትክክል ኔ ወድ ጎበዞች ገብቷችኋል። አሁን ሰሞኑን አሁን ልውል ላይ ነበር እየሄዳችሁ ነበር። አሁን አንዳንዶቻችሁ እያስተዋላችሁት ነው። ጎበዝ ገና ከዚህ በላይ ታስተውሉታላችሁ፣ ታስቡታላችሁ ባችሁ መልስ ስትሰጡ ለእያንዳንዱ ነገር አንድን ሰው ስለወደዳችሁት ፊት ለፊት እሱ ትክክል ነው ብቻ ሳይሆን ማለት ያለባችሁ ስህተቱንም ያስ እያደረጋችሁ እውነቱ እንዲወጣ ማድረግ በቅ እናንተ ይልቅ ለልዑል የምታስቡለትና የምትወዱት ከሆነ ልታረጉ የሚገባውና ጫና ልትፈጥሩበት የሚገባው ነገር ልጅቷን አምጥታ ፍለፊት አይኖ አያየ ወንድ ያ ብሄንን እኔ አቆማለሁ፣ ከዛ በኋላ በ እደግፈዋለሁ። አይኑ እያየ ደፍሮ፣ አይኑ እያየ ደፍሮ፣ ሁለቱን ቁጭ አድርጎ አንቺ የእኔ አይደለሽም፣ እኔ ከዚህ በኋላ እየሄዱ ነኝ ይበላት። በቃ ይሄ ነው የምንፈልገውኛ እንጂ ማበላለጥ አይደለም። ሲቀጥል ደግሞ ወደፊትም ደግሞ ልዑል ራሱን ያገልላችኋል። አትጨነቁ፣ የእሱ አያሳስብም። ግን ሄሉ በእሱ እንደማትወስድ እንደሞት እያሳየቻችሁ ታሳያችኋለች ወደፊት። ለማንኛውም ላይክ፣ ሽር፣ ሰብስክራይብ አድርጉ ውዶችዬ። በጣም ስላስገረሙ ነው እነዚህ ሶስት ነጥቦች ወደ እናንተ ይዣቸው የመጣሁት። ዛሬም አንዳንድ ኮሜንት ለማንበብ አስቤ ነበር፣ ግን ቪዲዮ ስለረዘመ በዚህ በቃችኋል። ወዳችኋለሁ። ማታ ደግሞ ሲመለሱ እንገናኛለን። ወዳችኋለሁ። ባይ ባይ።